እንግዲህ ያው እንደሚታወቀው በሙዚቃ አዘናያለን። ዜናዎችን ከሀገር ውስጥ ከዓለም አቀፍ የተደመጡትን ከቴክኖሎጂ ጋር የተያዙ ሀሳቦችን እናያለን። የቴክኖሎጂ ሰዎችን እንግዶችን እንዲሁ እንጋብዛለን። ሪቪዎችንም እንሰራለን ማለት ነው። እንግዲህ ዛሬም እንደዛ እያዋዛን ቆይታ እናደርጋለን ማለት ነው። የተከበራችሁ አድማጮቻችን፣ ካየሁት ወሬ መካከል እንደው አሁን ቴክኖሎጂ ያው ለብዙ ሰዎች ብዙ ነገር እድልን ይፈጥራልና፣ በተለይ ቴክኖሎጂው ደስ የሚለው በቦታ በጊዜ ወይም ደግሞ በእድሜ አይገደብም፣ ለሁሉም እኩል እድሎችን ይዞ መጥቷልና እንግዲህ ሰዎች በአጭር ጊዜ የራሳቸውን ሕይወት ሲቀይሩ ይታያሉ። ለዛ ደግሞ ማህበራዊ ሚዲያው ከፍተኛ አስተዋጽኦ እያደረገ ነው ማለት ነው። እንግዲህ ከዛ ውስጥ እንግዲህ የቀድሞ የሚስተር ቢስት ይዘት ፈጣሪና አቀናባሪ ኮንቴንት ክሬተር አባል የነበረው የ21 ዓመቱ ወጣት አሁን በቴክኖሎጂው እያነጋገረ ይገኛል ማለት ነው። ያው ሚስተር ቢስትን ሁላችንም በተለይ በዩቲዩብ እናውቀዋለን። በዓለም ላይ ቁጥር አንድ በዩቲዩብ ተጽዕኖ ፈጣሪ ከሆኑት መካከል አንዱ ነውና ከ452 ሚሊዮን በላይ ሰብስክራይበር አለው። በ923 ቪዲዮዎች ደግሞ ከ101 ቢሊየን ከ598 ሚሊየን በላይ አጠቃላይ እይታ አለው። ይህ ሰው እንግዲህ ተጽዕኖ ፈጣሪ እንደሆነ ይታወቃል። የተለያዩ ቻሌንጆችን በተለያየ ቦታ ያዘጋጃል፣ ያሳትፋል፣ ገንዘቦችንም ይሸልማል። እንዲሁም ደግሞ በማህበራዊ ጉዳዮች ላይም ለብዙዎች ቤት ሰርቷል፣ ዛፎችን፣ ችግኞችን ተክሏል። ብዙ ነገሮችንም ጎን ለጎንም እየሰራ ይገኛልና እንግዲህ ለዚህ ለሚስተር ቢስት ደግሞ እዚህ ደረጃ መድረስ ትልቁ አስተዋጽኦ እያደረገ የሚገኘው ያው ዩቲዩብ አንደኛው የማህበራዊ ትስስር ገጽ ነው እና ከዚህ ጀርባ ከነበሩት ሰዎች መካከል እንግዲህ ታዲያ የእርሱ ቪዲዮዎች በዚህ ደረጃ እንዲታዩ አድርገዋቸዋል ከሚባሉት ጉዳዮች መካከል የኮንቴንት ይዘቱን በጥናትና እንዲሁም ደግሞ በቡድን እንዲሰራ መደረጉ ነው ማለት ነው። ያው ብዙ ሰዎች ያሳትፋል። ምንም እንኳን ሚስተር ቢስት ፊት ለፊት ወጥቶ የሚታይ ሰው ቢሆን ማለት ነው። እንግዲህ በተጨማሪም በባለሙያዎች የቪዲዮዎቹን ቁጥራዊ መረጃዎች በማጥናት በመረዳት፣ በመተንተን ቪዲዮዎቹ መቼ ይለቀቁ፣ የቪዲዮቹ ተከታዮች እነማን ናቸው፣ ስን ሰዓት ቤት ሀገር፣ የትኛው ቪዲዮ በጣም ተወዷል፣ ብዙ ሰዎችስ የሚያዩት ቪዲዮ ምንድን ነው ቪዲዮዎችስ ምንድን ነው? ወይም ደግሞ ለምንድን ነው ሰዎች የተለቀቀውን ቪዲዮ እስከ መጨረሻው እንዲያዩት ያደረገ ሆና ሌሎች እንግዲህ ትንታኔዎችን በጥልቀት ሲያቀናብር የነበረው ወይም ደግሞ ስትራቴጂስት ከሆኑት ወጣቶች መካከል በተለይም በሚስተር ቢስት አጫጭር ቪዲዮዎች ከፍተኛ ተመልካች እንዲኖራቸው ከጀርባ ሆኖ ሲመራ የነበረው ሰው አሁን ላይ እንግዲህ የራሱን ነገር በራሱ ድርጅት ይዞ መጥቶ ተቀባይነቱ ከፍ እንዳለለት እየተነገረ ይገኛል ማለት ነው። አሁን ላይ እንግዲህ አጫጭር ቪዲዮዎች በፌስቡክ ያው በሪልስ አማካኝነት ወይም ደግሞ በዩቲዩብ፣ በቲክቶክ፣ በኢንስታግራም በየቀኑ በቢሊዮን የሚቆጠሩ ቪዲዮዎች እይታን ያገኛሉ። ብዙ ቪዲዮዎችም ይለቀቃሉና በዚህም አንዳንዶቹ ቶሎ ቫይራል የሚወጡበት እድል አለና እንግዲህ ለዛ ደግሞ ያው እንደሚታወቀው ከጀርባ ያለውን አናሊቲክስ ያው ዩቲዩብም ይሰጣል። ብዙ አናሊቲክሱን ማንም ሰው ገብቶ የየራሱን ዩቲዩብ ቻናል ማየት ይችላል። ቲክቶክም ራሱ ይሰጣል ፌስቡክም ኢንሳይትም ያቀብላል ማለት ነው። እና ማንም ሰው እንግዲህ ስንት ሰዓት የተሻለ እይታለኝ ለምንድነው የታየው ምናም የሚለውን ማድረግ ይችላል። ግን ከዛ ጀርባ ደግሞ እነዚህን ቁጥራዊ መረጃዎች በደንብ የሚተነትኑ ባለሙያዎች ሲኖሩ፣ የበለጠ ተቀባይነቱ ከፍ እያለ ይመጣል ማለት ነው። እንግዲህ ታዲያ ቅድም በመግቢያ የነገርኳችሁ ይህ ወጣት የቀድሞ የሚስተር ቢስት አባል ጄ ኒዮ የተሰኘው ገና በ18 ዓመቱ ከሚስተር ቢስት ጋር ስራ እንደጀመረ ይገለጻል። በ2023 ደግሞ ያው የራሱን ነገር ጀምሮ ወይም የራሴን ነገር ልሞክር ብሎ እንደወጣም ቅድም እንግዲህ በጥቆማ መልክ ለመግለጽ ሞክሬ ነበር። እና እንግዲህ ከሚስተር ቢስት ከተለያየ በኋላ ይህ ወጣት ከተሳተፈባቸው አንዳንድ ጉዳዮች መካከል ወደ በኋላ ላይ ስንመለስበት፣ ግን ቀድሞ ከሚስተር ቢስት ጋር በነበረበት ጊዜና ሚስተር ቢስት በአጫጭር ቪዲዮዎቹ በጣም ብዙ እይታን እንዲያገኙ አስችለውታል ከሚባሉት ኮንቴንቶች ይዘቶች መካከል አንዱ የሚገለጸው የፍላይ ቱ ፓሪስ ቱ ጌት ባጉቲ የሚለው አንድ ሾርት ቪዲዮ ብዙ ሰዎች ያጋሩት ከ1.8 ቢሊየን በላይ ደግሞ እይታ እንዲያገኝ ያደረገ ነው እና እንግዲህ ኒዮ የቀድሞው የሚስተር ቢስት ቪዲዮዎችን አናሊቲክስ ተንታኝ እንግዲህ ይህንን ቪዲዮ በዋናነት እንዲታይ ካደረጉት ኮንቴንቱ እንዲፈጠርና ሰዎችም ተወዳጅ እንዲሆን ካደረጉት ሰዎች መካከል አንዱ ይሄ ቪዲዮ ማሳያ ነው ማለት ነው። እንግዲህ ይሄ ወጣት አሁን ላይ በአርቲፊሻል ኢንተለጀንስ የሚታገዝና በዋናነት ለይዘት ፈጣሪዎች ወይም ደግሞ ኮንቴንት ክሬተሮች የምንላቸው ያው አቴንሽን በዚህ ዘመን ከረንሲ ነው ይባላልና እንግዲህ እነዚህ ሰዎች ከፍተኛ እይታን እንዲያገኙ የሚያስችል ፓሎ የተሰኘ መተግበሪያን ይዞ ብቅ ብሎ ለብዙ ሰዎች ወይም ደግሞ በዓለም አቀፍ ደረጃ እያነጋገረ ይገኛል ማለት ነው። እንግዲህ ቀድሞ የነበረውን ከሚስተር ቢስት ጋር የነበረውን ልምድ ተጠቅሞ ወደዚህ አዲስ መተግበሪያ ይዞት መጥቷል ማለት ነው። እንግዲህ ፓሎ በአርቲፊሻል ኢንተሊጀንስ የሚታገዝ ሲሆን በተለይ ደግሞ ለአጫጭር ቪዲዮ ፈጣሪዎች የተሻለ እይታ እንዲያገኙ በዚሁም ደግሞ አካውንታቸው ላይ አናልቲክሱን ቶሎ ቶሎ እንዲያገኙ የሚጣመር ወይም ደግሞ በጋራ የሚያያዝ አዲስ ነገር ይዞ መጥቷል ማለት ነው እንግዲህ። በእያንዳንዱ ቪዲዮ ከተሰለቀቀ በኋላ ወይም ደግሞ ከስር መሰረቱ በመመዘን በመዳሰስ እንግዲህ ስትራቴጂ በመንደፍ ቪዲዮዎቹ የተሻለ እይታ እንዲያገኙ ወይም ደግሞ ሁኮቹ ላይ ትኩረት አድርጎ የሚሰራ ፓሎ የተባለ አፕሊኬሽን ይዞ ወይም ደግሞ መተግበሪያ ይዞ መጥቷል ማለት ነው እንግዲህ። ይሄ ወጣት ስታርታፕ ስታርትፕ ነው የሚፈጠረው። እንግዲህ ፓሎ ስታርታፕ አይነት ነገር ነው። በዚህም ሀሳቡ ከ3.8 ሚሊዮን ዶላር በላይ ሬዝ ማድረግም ችሏል ማለት ነው። እንግዲህ ስታርታፖች እንግዲህ እንደዚህ ሀሳብ ወደ መሬት ሲወርድ ለብዙዎች መድረስ ይችላል ብዙ ገንዘብም ሬዝ ማድረግ የሚችልበት እድል እንዳለ ማሳያ ነው ማለት ነው። እንግዲህ አሁን ላይ ከ አንድ መቶ ሺህ በላይ ኮንቴንት ክሪተሮች ወይም ደግሞ ተጠቃሚዎች ይህን ፓሎ የተሰኘውን እየተጠቀሙበት እንደሆነ እየተነገረ ይገኛል ማለት ነው። ቅድም እንግዲህ ፓሎ ቅድም እንዳልነው በአርቲፊሻል ኢንቴሊጀንስ የሚታገዝ ነው። እንዲሁም ደግሞ ከሚሰጡ ጥቅሞች መካከል ፕላን ያደረጋል፣ መቼ ቪዲዮ ይለቀቅ፣ እንዴት ይለቀቅ፣ ሌሎችም ጉዳዮች ፕላን ያደረጋል። አናሊቲክሱን ደግሞ በጥራት በጥሩ ሁኔታ በአርቲፊሻል ኢንቴሊጀንስ በመታገዝ እስካሁን ከነበሩት በዩቲብም በቲክቶክም በሌሎችም በፌስቡክ ኢንሳይትም ከነበሩት በተሻለ በጥሩ ቀመር የሚያሳይ ሆኖ ከቪዲዮ ክሬት ከሚያደርጉት ሰዎች አካውንት ጋር የሚጣመር አናሊቲክስ ይሰራል። ከዛ ውጭ ደግሞ ኮሚኒቲ ቢልድፕ ላይ ያግዛል ማለት ነው። በሬዲዮ ወይም በቴሌቪዥን ኦዲንስ ወይም በጋዜጣ ኦዲንስ እንደምንለው ማለት ነው እና እንግዲህ ይሄ የ21 ዓመት ወጣት ይህን አዲስ ነገር ይዞ መጥቶ ፓሎ የተሰኘውን እያነጋገረ ብዙዎችም እየተጠቀሙበት ይገኛል የሚለው ሌላው መነጋገሪያ የነበረ ነው ማለት ነው። ሌላው እንግዲህ ስለ ወጣቶች ካነሳን በቴክኖሎጂ ደግሞ ጥሩ ነገር ይዘው ከመጡት መካከል ሌሎች ወጣቶችን ደግሞ ብናነሳ አንድ ወጣት እንግዲህ ገና በ16 ዓመቱ አንድን የዌብሳይት ዶሜን ከ9 ዓመት በፊት እንግዲህ በትንሽዬ ዶላሮች ገዝቶት አሁን ላይ ከ1.3 ሚሊዮን ዶላር በላይ የሚያወጣ ምድራዊ ሀብት ያለው ድርጅት ለመሆን ችሎለታል ማለት ነው። ይህ እንግዲህ የሆነው በሲንጋፖር ሲሆን እንግዲህ እንደዚህ የተስፋፋው ተቋም ዶሜን ስምም ደግሞ ሪፔር ዶት ኤስጂ የሚል ነው። ያው ኤስጂ ላይክ ሲንጋፖር የሚለውን የሚገልጽ ነው ማለት ነው። ሪፔር ያው መጠገን ምናም የሚለውን የያዘ ነው። እና እንግዲህ ይህን ዶሜን ከ9 ዓመት በፊት ነበረ የገዙት። አሁን ላይ እንግዲህ ከ13 ሚሊዮን ዶላር በላይ የሚያወጣ ድርጅት ሆነ ማለት ነው። የዚህ ድርጅት ዋና ዓላማው እንግዲህ እኛም ሀገር ይህንን መጠቀም የምንችልበት ነው ማለት ነው። ሀሳቡ የተሰማራው በብሉ ኮላር ነው የሚሉት። ያው ብሉ ኮላር ማለት ለምሳሌ አንድ ሰው በቤቱ ቧንቧሃ ቢበላሽበት ወይም ደግሞ ቧንቧሃ መዘርጋት ቢፈልግ ፕለምበርስ የሚባሉት ወይም ደግሞ ቧንቧ የሚዘረጉ ሰዎች ያስፈልጋል። ኤሌክትሪክ ቢበላሽበት ወይም ደግሞ ኤሌክትሪክ መዘርጋት ቢፈልግ ህንፃዎች፣ ቤቶች ምናምን ቢሆኑ እንደዚህ አይነት ሰዎች ያስፈልጋሉ። ወይም ሜካኒክ አንድ ሰው መኪና ቢበላሽበት ድንገት ሜካኒኮች ያስፈልጋሉ። ወይም ደግሞ የቀን ሰራተኞች ኮንስትራክሽን ላይ ቢሆን ሰዎች የቀን ሰራተኞች በጣም በአፋጣኝ ሊፈልጉ ይችላሉ። በአፋጣኝ ብቻ ሳይሆን ደግሞ ጥሩ አቅም ያላቸው ችሎታ ያላቸውን ሰዎች ሊፈልጉ ይችላሉ። ሹፌሮች አንዳንድ ጊዜ ሰዎች መኪና ስላላቸው ብቻ ሁሌ ሊነዱ አይችሉም። ወይም ደግሞ የማይፈልጉበት ሁኔታ ይከሰታል እና በዚህ ጊዜ ሹፌሮች የሚፈለጉበት ሁኔታ ይኖራል። ሌሎችንም ስራዎች ያጠቃለለ የመገናኛ ልክ ኢኮሜርስ ላይሆን በብዛት ምንድነው ሻጭን ከገ ከአምራቹ ጋር የሚያገናኝ ፕላትፎርም እንደሆነ ሁሉ ይሄም ሪፔር ዶት ኤስጂ የተባለው ወይም ሲንጋፖርን የሚገልጸው ገዳ በ16 ዓመት ወጣት ከ9 ዓመት በፊት የተፈበረከው ሀሳብ ወደ መሬት የወረደው እንደዚህ አይነት ሰዎችን የሚያገናኝ ተቋም ነበር የተመሰረተው ማለት ነው። እንግዲህ ይህንን እኛ ሀገርም ለምሳሌ ስልክ ቢበላሽብን ወይ አጠገባችን ያለው ቦታ ነው የምንሄደው፣ ወይ የምናውቀው ሰዎች ጋር ሄደን ነው የምናሰራው። ነገር ግን እንደዚህ አይነት ፕላትፎርሞች ቢኖሩና የሚታወቁ ሰዎች አቅም ያላቸው ሰዎች ደግሞ አቅም ኖሯቸው ስራም የሚያገኙበት እድል አንዳንድ ጊዜ ይጠፋልና እነዚህን የሚያገናኝ ሰራተኛን ከፈላጊው ጋር በብዙ ዘርፍ የሚያገናኝ ፕላትፎርም ነው ማለት ነው። እንግዲህ ሲጀመር በ23 ዶላር በጀት ነበር። ዶሜን ኖምን ዶሜን ኔሙን የገዛው ማለት ነው። የ16 ዓመት ወጣት አሁን ከ9 ዓመት በኋላ ላይ እንግዲህ በሲንጋፖር ከ1.3 ሚሊዮን ዶላር በላይ የሚያወጣ ትልቅ እንግዲህ የመገናኛ ልክ እንደ ኢኮሜርስ ሁሉ ሰራተኛን ከፈላጊው ጋር የሚያገናኝ ፕላትፎርም ሆኗል ማለት ነው። ለጊዜው እንግዲህ ወደ ሀያ የሚሆኑ ሰራተኞችን አቅፏል። የራሱ ከአስር በላይ መኪኖች አሉት። ተጠርቶ የሚሰሩ ሰዎች ከሰላሳ ሺህ ቤቶች በላይ እስካሁንም እንደዚህ አይነት አገልግሎቶች እንደሰጠ እየተነገረ ይገኛል ማለት ነው። እንግዲህ እነዚህን ሀሳቦች ወደ መሬት ማውረድ ይቻላል። ለምሳሌ በፊት ኮንዶሚኒየሞች ላይ እንደምናየው ዲሽ ጠጋኞች ካሉ በየኮንዶሚኒየም በሩ በወረቀት ዲሽ እንጠግናለን እንደዚህ ስትፈልጉ ምናምን ይለጠፋል። ይህን ግን ወደ ዌብሳይት ቢቀየር ኢቨን በቦታ ሊሆን ይችላል። ለምሳሌ አሁንኛ ያለ ነው ካሳንችስ ነው፣ ካሳንችስ አካባቢ ዲሽ የሚጠግን የሚፈልግ ሰው ቢኖር ኢዝሊ እዛ ላይ ገብቶ ልክ የመኪኖችን በራይድ ወይም በሌሎቹ ፕላትፎርሞች እንደምንጠራው ወይ በኡበር በሌሎችም እንደሚባለው ልክ እንደዛ ማገናኛ ፕላትፎርም መፍጠር ይቻላል ማለት ነው። ይህ እንግዲህ ለብዙ ሰዎች ስራ እድል ይፈጥራል። ሰዎችም ደግሞ የሚተማመኑባቸውን ሰዎች በጥራት ማሰራት የሚችሉበትን እድል ይዞ መምጣት እንደሚችል ይሄ ሪፔር ዶ ኤስ ጂ የሚባለው ማሳያ ነው ማለት ነው። እና እንግዲህ የእኛም ወጣቶች ይህን ሀሳብ ወደ መሬት እንደ ማውረድ የሚቻልበት እድል እንዳለ ማሳያ ነው ማለት ነው። እንግዲህ ከተሰሙት ወሬዎች መካከል በዚህ ልጀምር ብዬ ነው የተከበራችሁ አድማጮቻችን። ከቴክኖሎጂ ጋር የተያዙ ሀሳቦችን ሀሳብ እንደመጫሪያ ያህል በተለያዩ ዘርፎች እንዳስሳለን። ፕሮግራሙን እየመራ ከሚሰራው ዳንኤል ኖ ካለው በቴክኒኩ ከመስታወት ባሻገር ናትናኤል ሩዳን አብረን ቆይታ ያደረጋል። ከፍታ የሙዚቃ ግብዣ በኋላ ተመልሰ እንገናኛለን። አብራችን ነው።